እንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው ክርስቲያኖች። አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔር ማይሰማል ክርስቲያኖች። እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይህን የምናቆመው የምንል፣ አይዟችሁ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጠደበቀን ይመጣል። ክርስቲያኖች አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። ብዙ ያላቸው ምንም የሌላቸውን ሰዎች ትንሽ ነገር ሳይቀር ያምራቸዋል። ምክንያቱም በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይህን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኖች እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር፣ ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ መ እምነትህ አድኖሃል ይልሃል ጌታ። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ሴት ሆይ ለባልሽ ቅድሚያ ስጭ። ወንድ ሆይ ለሚስት ቅድሚያ ስጭ። ራስን ካድ በቀ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ። ጫማም ከሆነ እሷ ታድርገ ራስን መካድ የትኞቹንም ኃጢአቶች ማምከኛ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችም ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ጾም መፍራት ይሁዳምነት መገለጫ ነው። በተለይ ይሄ ዘመን በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች የሳይያስ እንዳለው ከግርጫማ እስከ እስከ ራስ ድረስ የታመምንበት በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልንበት ዘመን ይሄ ዘመን ነው። ክርስቲያኑ ጸሎት እውነተኛ ሕክምና